በተነሳው ተቃውሞ ከሰባት መቶ ሰዎች በላይ ህይወታቸው ተቀጠፈ። በሌላ መረጃ ደግሞ 132 ሰዎች በግፍ በፖሊስ መገደላቸው ታውቋል። ሌሎችን መረጃዎች በዚህ ጥንቅራችን እንመለከታለን። እንደምንስንበታችሁ እንደምንስቆያችሁ እንኳን ወደ ዋይፍፍ ኦፊሻል ቻናል በሰላም መጣችሁ ማለት እፈልጋለሁ። ምናልባት ለቻናሉ አዳዲስ ሰዎች ከሆናችሁ ለእውነተኛ መረጃ ቻናሉን ሰብስክራይብ ያድርጉ። ይህንን ቪዲዮ ደግሞ ላይክ አርገው ጀምሩ። ምስጋና ይላቅ ያለ ነው። የመጀመሪያው አጫጭሮቹ መረጃዎች የሚሆነው በአገረ ታንዛኒያ የተነሳው የህዝብ ተቃውሞ ከሰባት መቶ ሰዎች በላይ መሞታቸው ተዘግበዋል። በእርግጥ ታንዛኒያ እየነደደች ነው። ህዝብ መንግስትን እየተቃወመ ነው። ይህ የተጧጧፈው የህዝብ ተቃውሞ የተደረገው የመንግስትን ምርጫ በመቃወም ወደ አደባባይ በወጣው ህዝብ ላይ የተወሰደ የመንግስት ወታደራዊ ጥቃት ከሰባት መቶ ሰዎች በላይ መገደላቸው የሰብአዊ መብት ተከራካሪዎች ወይም ሂውማን ራይት ዋችን ቀልብ የሳበ ሆኗል። በዚህ ከባድ በሆነ የህዝብ ተቃውሞ መንግስት የአገሪቱን ኢንተርኔት መዝጋቱ መረጃውን የከፋ ሊያደረገው እንደሚችል እየተነገረም ነው። በተለይም በታንዛኒያ በዳሬ ሰላም ከተማ ለተቃውሞ በወጡ ሰዎች ላይ በተከፈተው የተኩስ ጥቃት ከ350 ሰዎች በላይ መገደላቸው ታውቋል። ማዋንዛ በተባለች በሌላኛዋ ከተማ ደግሞ 200 ሰዎች በላይ መገደላቸው የዓይን ማኞች ሲናገሩም ተደምጠዋል። ከ2021 እንደ ኤሮፓውያን አቆጣጠር ጀምሮ በመንግስት አስተዳደር ላይ የነበሩት አሁንም ደግመው የተመረጡት ሴቷ የታንዛኒያ ፕሬዚደንት ሰሚያ ሱሉሁ ሀሰን ያበቃላቸው ይመስላል። ወደ ሌላ መረጃ እንሸጋገር። በአገሪቱ ታላቅ ታይቶ የማይታወቅ ጥቃት የመንግስት ወታደሮች ተመጣጣኝ እርምጃ አይደለም በተባለ ሁኔታ መፈጸማቸው ጋድ ሆነ። ይሄውም የብራዚል መንግስት በአገሪቱ በተለያዩ ከተሞች በእጽ ነጋዴዎችና በተለያዩ መሰል ተግባሮች ላይ የተሰማሩ ሰዎችን ለመያዝ ባደረገው ፍተሻ በተነሳው አመፅ ከፍተኛ የሚባል እርምጃ የብራዚል መንግስት መውሰዱ ታውቋል። በዚህም ከመቶ ሰላሳ ሰዎች በላይ የጥቃቱ ሰለባ ሆነዋል። የብራዚል መንግስት እየተውቀሰ ያለበት አንዱ የመንግስት እርምጃ ንጹሐን ዜጎችን መጉዳቱ በግልጽ እየተነገረ ነው። የእጽ ነጋዴዎችን ወይም ድራጊስቶችን ለመያዝ መንግስት ባደረገው ጥረት ነገር ግን ንጹሐን ሰዎች ደማቸው መፍሰሱ ህይወታቸውን ማጣቱ አለም አቀፉን ማህበረሰብ እያነጋገረ ነው። በብራዚል ዋና ከተማ የተጀመረው የመንግስት አሰሳ በመላው አገሪቱ ውስጥ የሚገኙትን የእጽ ነጋዴዎች በእጅጉ አስደንግጧል። በዚህ የብራዚል መንግስት ወታደራዊ እርምጃ ችግሩን ያብሰዋል እንጂ አያቆመውም እየተባለ ነው። በተጨማሪም የተባበሩት መንግስታት ይህንን የብራዚል መንግስትን ጥቃት በእጅጉኑ አውግዟል። በዚሁ ከቀጠለ የሚሞቱ ሰዎች ቁጥር በእጥፍ እንዳይጨምር የሚል ከፍተኛ ስጋት አለ። በዚህ ዘገባ አራት የመንግስት የጸጥታ አካላት መገደላቸውም ታውቋል። ይህ በዚህ እንዳለ በዚህ ሁሉ የብራዚል ፌዴራል መንግስት ያለ ዕውቅናዬ ነው ይህ ሁሉ ጥፋት የተፈጸመው በማለት ለዓለም አቀፉ ማህበረሰብ አሳውቋል። እንግዲያው ይህንን ግድያ የሚያደርገው ማን ነው? በሌላ መዳረሻ ወዳደረግ ነው ዘገባ ስናልፍ ማንነታቸው በውል ባልታወቀ መሳሪያ በታጠቁ ሰዎች በአርሲ ዞን ጥቅምት 14 ለ15 እንዲሁም በቀን 18 ለ19 በጥቅምት ወር ውስጥ በዚሁ ዓመት በአሰቃቂ ሁኔታ በ2018 የተገደሉ ሰዎች ቁጥር ማሻቀቡ እየተነገረ ነው። በዚህ አካባቢ በአርሲ ዞን ከተፈጸመው ጥቃት የተነሳ የአካባቢው ሰው ለመኖር አስጊ ቦታ እንደሆነ በማሰቡ የደህንነት ስጋት አካባቢውን አስጨንቆት ተስተውለዋል። በዚህም የአርሲው አሰቃቂ ጥቃት የኦርቶዶክስ እምነት ተከታዮችና የእስልምና እምነት ተከታዮች ቪክቲም እንደሆኑ ወይም እንደሚገኙበት ተዘግቧል። ከዚህ ጥቃት በኋላ በዚህ ጥቃት ላይ ተሳታፊ የሆኑትን ሁሉ ወደ ፍርድ እንዲቀርቡ የሃይማኖቶች ጉዳይ ጽህፈት ቤት መንግስትን ጠይቋል። ለተጨማሪ መረጃ ሰብስክራይብ ማድረግ አይርሱ። መልካም ቀን።